አሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን፣ አልሐምዱልላህ። እንግዲህ ዛሬ ጁመአ ነው። ጁመአ መባረክ። ገና ጠዋት ነው። ማሜ እና ማማ ወደ ሱቁ ሊሄዱ ነው። ባይ። ያው እና የዛሬ ውሉ በትንሹ አሳያችኋለሁኝ። አይላናሉ የሚለውን ያው እናንተ ታውቁታላችሁ ማለት ነው። ሀያ፣ ማማ ባይ፣ ይሳምስ ባይ። ሂዱ እኔ እረ በጧቱ ግመል አያቸው እና እንግዲህ ገና ዝርግርግ እንደተባባለናል። ያው እንደተለመደው በጣት ተነስታኝ ቁርስ መስራት መብላት ነው። እዚህ ድስት እንለቅልቀናል። እዚህ ጋር እንደ ተቆርብኝ ማንኛውም ሰው ላርጎ ነው መልቀብቻለሁ እንዳለ ነው። ገና ዝርክርክርክርክ እንዳልኩ ነኝ። አሁንም ቢሆን ቤቱን አላጸደም ከስራ በኋላ ነው ማጸዳውና ሽንኩርቴን ፈጭቼ አስቀምጫለሁ። እንደዚሁም ቲማቲሜን አሁን አጥቻውና ከፍሪጅ ዛሬ የምሰራው ዶሮዬ ናት። ዶሬየንም ከፍሪጅ ጫወታታለሁ። የዛሬ ውሎዬን አሳያቸኋለሁ። ዛሬ ደግሞ ለየት በሚያደርገው የአበሻ ዶሮ ነው ማሻአላ፣ እንትን ያልኩት የምሰራው ትናንትና ማታ ነው የጠባባሁት፣ ፍሪጅ እንደዛ አስቀምጫለሁ። ለምን በአንዴ ዶሮ ተጠብቶ ሽንኩርት ምን ተብሎ፣ ሀቂቃተን ኢትዮጵያ ላይ የሚከብደው ነገር እንደ ዶሮ ነው እና ስለሚከብዳል፣ ስለዚህ ደግሞ ለማቅለል እንደዚህ አለ መጀመሪያ እንዴት አደርሽ ጡባ? አልሀምዱሊላህ። መጀመሪያ እሱ ቢስሚላህ ወላሂ፣ መብራት የሄደብኝ እንደሆነ ብዬሽ መጀመሪያ። ከእሱ በመጀመሪያው ዶሮዋን ያው በእንጨት መሰረም ይሻላል። አሁን አይቤ እሰራለሁኝ አይቤ፣ እና ያው እንቁላሌን እጥዳለሁኝ አላዩ ብለውልኛል እዩት። እርጎ ነው የምታዩት። አንድ አድርጊያለሁ፣ ሁለት ነው የገዛሁት። አይቢ ለመስራት ነው። ይሄ ሁሉ እንደሚሳካልኝ ተስፋ አደርጋለሁ። አይንጥዳ ግን ፓወሩ ለስስ ማለት አለበት ልቀንሰው ቢያንስ አንድ ሶስት ቁጥር ላይ አድርገው በጠፋበት ሲሆን ይወጣል ማለት ነው። በአንድ ግር ቤቴ በኋላ ነው የማጸዳው ብያቸዋለሁ። ለምን የዚህ ጠረ ምናምን ጨራር ሽባል ደ ኳህ ማረግ ማለት ነው። ይህ ውድ ቤተሰቦቼ፣ በመጀመሪያ ዶሮዬን ነው የምሰራው። ከስራው ሁሉ መጀመሪያ እየበሰለ ሌላ ስራ መስራት ስለምችል እና እሳቴን እንደዚህ አነደድኩኝ። እኔ በእንጨት የምጠቀምበት ከሰል አለኝ ግን አንደኛ ለፍጥነቱ፣ ሁለተኛ ደግሞ ጣዕሙ ራሱ ሀቂቃትን በከሰልም ሰርቼ ሞክረዋለሁ፣ በእንጨት ሞክረዋለሁ። የሚጣፍጠው የእንጨቱ ነው። እና ስጋ ደስታ ያለ ጥራ ሽንኩርት አለ እና አሁን እንደዚህ ስርስር ታርጌ፣ እቃውንም ለማጠብ አንደኛ አንድ ጊዜ አጥባለሁ ማለት ነው። ክትት ያለ ስራ እስጋን ገለብጣለን። ገለበጥኩኝ፣ ያክላል ድስቴን ጣልኩኝ። በነገራችን ላይ ሽንኩርቱ ለአንድ ዶሮ አንሷል እንደምትሉ ተስፋ አደርጋለሁ። ግን እኔ ድስቱ ትልቅ የሆነው ዘና ብሎ እንዲበስል ፈልጌ ነው፣ እሽትም ሳደርገው እና ደግሞ ወደ ውጭ እንዳይረጫጭብኝ ነው። ዞሮ ዞሮ እኛ ደግሞ ሁለት ሰው ስለሆን ሽንኩርቱ አንሷል። ለምን ወጡ ብዙ ቀን እንዲቀመጥ አልፈልግም። ለምን ሁለት ብቻ ስለሆንን፣ ያው የዶሮ ወጧ ነው ይባላል። በርግጥ ግን እንደ ቤተሰብ ብዛት ነው የሽንኩርቱ ማደራረግ። አንድና ሁለት እኩልም አይደለም። ሶስት አራት አምስት ሲሆን ደግሞ ሶስት አራት ኪሎ ይደረጋል ለምን ያው ዶሮ አብይ ተናግሯል፣ ሽንኩርት እንጂ ዶሮ አይበላም ብሏል። ኢትዮጵያ አይደል እንዴ? እና እንደዚህ እያበሳሰለ ሌላ ዬን ስራ ደግሞ ሽንኩርቱ አሰራራለሁ ሽንኩርት ወሃው ለጠጥ። የዛሬው ወሉዬ ትንሽ ከበድ የሚል ይመስለኛል። እስኪ እናንተ ደግሞ አስተያየት ትሰጣላችሁ ማለት ነው። የመንገዱ ጥበት እዩትኩሽ ነዬን አድርጎኛል፣ ጥበብ አድርጎኛል አለኩላል። አልሐምዱሊላህ በቂ ነው። እና ወሉዬ እንደዚህ ነው ማለት ነው። እንደዚሁ እያልን አብረን እንዋል

አለን እዚህ ከከተስን በኋላ እንደምትናሽዋለው ውሃ ሳናደርግ ማለት ነው። እዚህ ውድጃሉ ማሻላ አስተያየት ከቦት ላይ እጠብቃለሁ። ወይም እንቁላሌ ይበስላለች። ዛሬ ሁሉ ነገር ያበሻ ነው። በነገራችን ላይ እንቁላሉ ማበሻ አይብም። ሰርቻለች እንታል ወታለች ውሃዊን ጠፍጠፍ ብዬ ነው እዚህ ላይ በመቀጠል አሁንም መብራት አለ። ደስ የሚለው ሩዝ ደስ ይላልና ትንሽዬ ነች ታጠበች። ሩዝ ነው እዚች ጋር ነጭ ሩዝ ነው የምንሰራው። ነጭ እንዲያምር እዩት። እዛ ማዶቃ ተወ ቤትም ገና አልተጸዳም። እስኪ ወጣችን እንደበሰለ ራህማን። ማሻአላህ ቢስሚላህ

ሻሃባይ ወደ ቀጣይ እንግዲህ ቤት ይሄን መስረ ዝርክርክ እንዳለ ነው። ገና ያው ሰራርቼ ጨራረስኩኝ። ሌላ ሌለውን አሁን እንግዲህ ቤቴን እዩት፣ ትረስ መስ ብለዋል። ቤቴን ፏ ላደርግ ነው አንዴ። ከዛ በመቀጠል ቀጥቧለሁ ማለት ነው። እዚ ውድ ቤተሰቦቼ ቤቴን ደዚህ አርጌያለሁ። ከዛ ከነበረበት ወደም ፈልገው መቶ ልኛል። ያው ገና ብርጭቆ ስላላጠብኩ የሚቀሩ ማተሪያሎች አሉ። ያላቸው አጸዳዳን ማፈሻ አድርገን ተክላሳችንም እንደዚሁ አጸዳዳን። ያሁን ዛሬ ከካሜራ በስተጀርባ ነኝ። ግማሽ ጎኔን እንኳን ሾፍ አድርጉት። ይቺ ማማዬ የምትተኛባት ሰው እንዳይረግጣት አልጋ ላይ ነው ማረግላት። ልጅ መጸዳዳን እንዴት ነው ማለቴ። ያው ቤት የሚያምረው ሙረታብ ሲሆን ነውና፣ እንዴት አያችሁት? ኮመንት ላይ አስተያየት ፈልጋለሁ። ለምን ትምህርት መማር ከአንዱ አንዱ ጥሩ ነው። እቃ ቤትም እንደዚህ ያው፣ እኔ ያቅሜን ሙረተብ ያደረኩ ይመስለኛል። እስኪ ኮመንት ደግሞ ፈልጋለሁኝ። ይህን ይመስላል። አሁን የቀረ ምንድን ነው? እቃ ነው። ፀሐይ ስለሆነ ፊቴን ሙቀትም ያው ስለ መታታኝ ቀስል ተቀብቼ አንድ ፏፋሽ አደርጋታለሁ ማለት ነው። የሁላችሁ ቀስሌን ቅብት ብያለሁ። ቀስል በጣም ቆንጆ ነው። ሐቂቃተን እኔ ፊቴ በጣም ለውጥ አይቼበታለሁ። እና ፀሐይ እሳት እንደዚህ ወዛን ፊት በተለይ ሁሌ ብንጠቀመው ጉዳት የለውም። አንገታችንም እንደዚህ መቀባት አትርሱ። አንዳንዴ ራስንም መጠበቅ እየሰራን እና እንደዚህ ሁሉ እቃችን እንኳ እናደርጋለን። እስኪ ወጣችን እምንደርሰዋል እንየው። ወጣችን ችን እዩት ያው

ሰርቻችን ይሄን ይመስላል። ለመቀጠል ቃይና ጥቤ ከጨረስኩ በኋላ ለሻዎች ቸኩ እያለው ስድስት ከ ሀያ አምስት ሆኗል እና እስኪ ሁሌ ስፕራይት ሁሌ ምናምን ሁሌ ምናምን ከሚሆን ብዬ እንደዚህ ስፕሬስ አርጌ ለመስራት ተዘጋጅቻለሁ ማለት ነው። ቆየ፣ ወደ ሻወር እያት ማማዬ መታለች። ሰላም ነች በይ ማማ ባት አው ቢበይ ብይ፣ ሩዝሽ ቁጭ ብለሽ። እኔም ሻወሬን ስቼ ጨረስኩኝ። ቶሎ ለበስ ለበስ ማሜ ከሶላት ሲመጣ ተሰከተ ጠብቀዋለን ውድ እንደዚህ ሽቴ የለብሽ ፏህ ብያለሁ። የውም ጅምዓ ነው ቤታችን ሽቶ ይፈቅድልናል፣ እኛ ለባሎቻችን ማለት ነው። እና ወደ ውጪ የውም ጅምዓ ለባሎቻችን ይፈቅዳል። ስለዚህ እንላለን ማሜ ሳይመጣብኝ ደግሞ ወደ ሰላቴ ዛሬ ውሎ ይሄን ይመስላል። ጋር ደክመም ደስ ይል ነበር ያው ራስ ለቤታችን ሲሆን ደስ ይላልና፣ አያችሁ ፊቴ እንዴት እንደ ለውጥ እንዳለው። ቀስል በጣም ቆንጆ ነው እና ቀስል ተጠቀምኩላችሁ። እና ነይ ማት ንስከት ነይ አንጥፊልኝ፣ ነይ እንጂ አሰ አንጥፊልኝ፣ መስገጃው ቶሎ በይ አንጥፊልኝ ሰዎቹ ማይ እንደዚህ ነው። ሰባ ሁና ነይ ሙቲ ነይ ነይ ያው ሄው

ረስ ደርስ የጠራጠረ ነው ጁመአ ስለሆነ ሰግዶ መጣ። ሰባት ሰአት ከሀያ ሆኗል። አሁን እስኪ ማሚ እየቀመሰ ደግሞ አስተያየትና ኮመንት ይሰራናል። ይበላል። ተዘጋጅተሃል? እሺ እንግዲህ ምሳችን ይህን ይመስላል።

አይ አለ እኛ ሩስ ስለምንወድ ሩስ ወሰድቻለሁ። እስኪ እንደው ቀመስና። ሁሉንም በአንድ አድርገህ ነው እንጂ ሆዳቸው እየጮህ ነው። እኔ ራሱ መራቄ ጣባለ ቺንም ድሉ አንተ ነው። አይ አይ አይ ችግር የለውም። ወላሂ ማሜን አይ ተመለስ አይነን ወደዚህ መልሶ እና ያው ሄን ይመስላል ጁመአችን፣ እግሬን ሳይጨርስብኝ እኔ ግር ወዳለው እና አይ አይ እና እና አሁን ወደ ምግባችን እንብላ፣ ብላ አፌ ያበሩ ቡና ፕሮግራም ድማለን። ቡናችንን ስንጠጣ አብረን እንጠጣለን። ጁመአ ትልቅ ነገር ነው ለእኛ። ጁመአ ከቀናቶቹ በላጭ ያም ጁመአ ነው። ማማየም በሰዋን ይዛለች ማማየም እኔ ላይ ለመቀመጥ እድግ በለኝ። እኔ ሰው በቃ ወደ ሌላው ፓርት እስከምን ደርስ ንብላ ከመጣፈጡ የተነሳ ላስና ያደረግ ነው። እኔ ሐቂቃ እስራፍ አልወድም። እስራኔ ጽፍ እንዳለ ነው። እንጀራ ነው ይበላል። ያው የኔ እንጀራ ወፈር ያለ ነው።

ኑ ቡና ጠጣ፣ ቤተሰብ፣ ቡና፣ ቡና፣ ቡና፣ ቡና፣ ቡና፣ ቡና ያ የኢትዮጵያ አንዱ እንትናችን ኢትዮጵያ ቡና ነው አይደለ? ባአ ባህላችን ነው። ማጋለጫው ሆኗል። ከስንት ስኒ? ሁለት ስኒ ብቻ ነው የተቀዳበት። ተማማ አይቀዳላትም። አንዱ ሻ አንዱ ሻ

እንግዲህ ቀለል ያለ ነው ማለት ያው ሰው ለቤቱ ደፋ ቀና ብሎ እንደዚህ ማራ ኩሽ ኩሽ እንዳይፈጅሽ ብሎ ሰርተን ማን እንዳይፈጅሽ ሰርተን ለቤታችን እን ግጃችን ባላችን እኛ ራሳችን እንደዚህ ስንወጥ ደስ ይላል። ሰው ባለው ማለት ሽሮ የሚሆን ሶባሎ ያለን ቺክን አላፈሰ እና ደሞ ሰሞኑን ማሜ ስለነበረው እስ አዲስ ጆን ቀየረ ግዜ ያው በእንትኑ ዙሪያ ማለት ነው በሱቃችን ዙሪያ በሱቃችን ዙሪያ ያለውን ብሎ እንሰራለን ምን ላይ እንደነበረ በዛ በዛ ዙሪያ ጫን ስላለ አዎ አዎ ተጭኖኛ በጣም ነው የተጫነኝ አዎ ከባድ ነው ያ ብዛባቸውና እያዶ እንሰራለን። ውሎዬ ነው እንግዲህ በቢጃማ ቢሆን እራሱ አዲስ ናት። እየተጨዋወት ቡናችንን መስማት እየጠጣን ምሳችንንም እንበላለን። አልሐምዱሊላህ የአሮቤ ያ ረቢ ከሪም አተሳጣን ርዝቃችንንም ለሚያልከው ደስታ ደስተኛን ስጠን። ለእናንተም ደሞ አላህ ርዝቃችሁ ከስደት ማካችሁ ወደ ቤተሰብ የራሳችሁ ህይወት እንታርፉበት የማፈንጀራ አላህ ይስጣችሁ ለሁላችሁም ምኞቴ ነው። እኛም እንደሱ ደግሞ ፍቅሩንም ሙሐባውን ሲሳውንም ማግኘቱን ማጣጡን ወደ አዳብሎ ጤናችንን ሰጥቶ